ከመሸ ስለ ኤርትራ ጦር ካስመራ ጉድ ተሰምቷል። የሻቢያው አፈቀላጤና የሻቢያ ታማኝ ባለሟል አቶ የማነ ስለ ኤርትራ ጦር መሰማት አለበት ያሉትን ጉዳይ ተናግረዋል። የማነ ከቀናት በፊት ደረሱልኝ ያሏቸውን የምዕራባውያን ተቋማትን በሰራዊቱ ጉዳይ ከሰዋል። በሌላ በኩል ኢትዮጵያ ጦሯን አስፍራለች በተባለበት ቡሬ ግንባር ከአሰብ ቅርብ ርቀት የጦር እንቅስቃሴ ጨምረዋል። ትሰሙታላችሁ ባለስልጣኑ የትግራይ ጄኔራሎችን ጉድ ዘረገፉት። ማዕከላዊ መንግስቱ ወደ ትግራይ ነዳጅ እንዳይገባ በከለከለ ማግስት ነዳጁን በተመለከተ ጉድ እየመጣ ነው። የትግራይ ጄኔራሎች ነዳጅ በማሸሽ መጠመዳቸውን አንድ የክልሉ ከፍተኛ ባለስልጣን ተናግረዋል። ከዚህ በተጨማሪም ከሰሜኑ ጦርነት በኋላ የቀበሯቸውን ታንኮችና ከባባድ መሣሪያዎች እያወጡ ነው ሲሉ ተናግረዋል። በቀዳሚነት ይዘነዋል። በአማራ ክልል ከጠንካራ ውጊያዎች ጎን ለጎን የአድማ ብተና ኃይል ሲመረቅ ውሏል። ከፋኖ ጋር እደራደራለሁ ያሉት አቶ አረጋ ከበደ በአድማ ብተና ኃይሉ ምረቃ ላይ ተገንተዋል። በሌላ በኩል ኮሎኔል ደመቀ ዘውዱ ሁመራ ላይ የጸጥታ ኃይሎችን ሲያወያዩ ውለዋል። በጉዳዩ ላይ አጭር ጥንቅር ይዘናል። ጤና ይስጥልን፣ ውድ አንድ አፍታ ቤተሰቦች ሰላምታችን በያላችሁበት የዓለም ዳርቻ አይረሳችሁም። ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የደብረጽዮን ህዋት ቡድን አመራሮች ነዳጅ እያሸሹ መሆኑ ተሰማ። ነዳጁ የሚሸሸው ወደ ኤርትራ ሳይሆን እንዳልቀረ ተሰምተዋል። በሌላ በኩል የደብረጽዮን ቡድን ህዋት አብ ክደው እኛል የፕሪቶሪያ ስምምነትንም በፌዴራል መንግስቱ እየተጣሰ ነው ሲል ከሷል። የማዕከላዊ መንግስት ወደ ትግራይ ነዳጅ እንዳይላክ መከልከሉ ይታወሳል። ከዚህ ጋር ተያይዞ አዳዲስ ጉዳዮች እየተነሱ ነው። እይታቸው ረዳ የህወት አንጃ አባልና በትግራይ ጊዜው አስተዳደር ውስጥ ከፍተኛ አመራር የሆኑት አቶ ጣማርዶም የደብረጽዮን ቡድን አባላት ነዳጅ እያሸሹ እንደሆነ ተናግረዋል። ነዳጁን በሙሉ ወስደው ጨርሰውታል እሱም አልበቃ ብሏቸው ከራያ አላማጣና ከአፋር እያስመጡ ነው። ከጅቡቲ የሚመጣውን ነዳጅ በሙሉ በቀጥታ አዲስ ጸጸር፣ ገዛ ተጋሩ፣ ዛና፣ ህርሚ፣ ሰመማ፣ አዲ ደቂ በቅሊ፣ ወዘተ በሚባሉ አካባቢዎች ውስጥ አከማችተውታል። ከባባድ መሳሪያዎቻቸውንም ከቦታ ቦታ እያንቀሳቀሷቸው ነው ያሉት ሲሉ ተናግረዋል። አመራሩ አክለውም ይሄ ሁሉ ጥድፊያ ለጦርነት እየተዘጋጁ እንደሆነ ግልጽ ነው። እነዚህ ሰዎች ጦርነት እየጠመቁ ያሉት ለትግራይ ደህንነት አስበው አይደለም፣ ለስልጣናቸው ሲሉ ነው በማለት ገልጸዋል። የትግራይ ክልል ንግድ እና ኤክስፖርት ቢሮ ላለፉት 11 ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አለመጫኑን ይፋ ማድረጉ ይታወቃል። የኢትዮጵያ ነዳጅ አቅራቢ ድርጅት ለሁሉም ክልሎች የሚያጋራው የነዳጅ ስርጭት መረጃም የነዳጅ አቅርቦት ሙሉ ለሙሉ የቆመው በትግራይ ክልል ብቻ እንደሆነ እንደሚያመለክት በቢሮው የሸማቾች ጥበቃ ዳይሬክተር አቶ ካሳሁን ክንዲያ ይፋ አድርገዋል። የፌዴራሉ መንግስት ወደ ትግራይ ነዳጅ እንዳይገባ ያደረገው የትግራይ ጀነራሎች ነዳጁን ወደ ኤርትራና ሌሎች አካባቢዎች እያሸሹ በመሆናቸው እንደሆነ እየተሰማ ነው። ሻቢያ ከሰሞኑ ለጦርነት ዝግጅት እያደረገ ነው የተባለበትን ክስ ውድቅ አደረገ። የግጭት ነጋዴዎች ባልዋልሁበት ስሜን አጥፍተዋል ሲልም ከባድ የመልስ መስጠቷል። ከድርጊታቸው እንዲቆጠቡ ሲልም አስጠንቅቋል። ኢትዮ ኤርትራ ሰሞነኛ ውጥረትን ተከትሎ የተለያዩ ዓለም አቀፍ ሚዲያዎች ሁለቱ አገሮች ጦራቸውን ወደ ድንበር እያስጠጉ መሆናቸውን በስፋት ዘግበዋል። ከተታውጆ ጦሯን ወደ ድንበር ማስጠጋቷ የተነገረላት ኤርትራ ግጭት ናፋቂዎች የሰራዊቴን ስም በሐሰት አጥፍተዋል ስትል ምላሽ ሰጣለች። በኢትዮጵያ መንግስት በኩል በአፋር ክልል ቡሮ ቡሬ ግንባር መካናይዘድ ጦር ማስፈሩን ዓለም አቀፍ ሚዲያዎች ቢዘግቡም እስካሁን መልስ አልተሰጠም። ሁለቱ ሀገራት ጦራቸውን ወደ ድንበር እያስጠጉ መሆኑን እንደ አልጀዚራ፣ ዘ ኢኮኖሚስት፣ አሶሺየትድ ፕረስ፣ ዘ ጋርዲያን፣ ቢቢሲ ያሉ አለም አቀፍ ሚዲያዎች ዘግበዋል። ኤርትራ በጉዳዩ ላይ በሰጠችው መልስ የግጭት ነጋዴዎችና አንዳንድ ሌጋሲ ሚዲያዎች የጦሬን ስም ያለአግባብ አንስተዋል ብላለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ላይ ዛሬ ከሰዓት ባሰፈሩት ጽሑፍ የሀገሪቱን ጦር ባልዋለበት ተከሷል ብለዋል። የማነ የግጭት ነጋዴዎች ሚዲያዎች ያሏቸውን አካላትና ሚዲያዎች በአሁኑ ወቅት የኤርትራን ጦር መሰረተ ቢስ በሆነ ነገር እየወነጀሉ ነው ብለዋል። ይማነ ዓለም አቀፍ ሚዲያዎች ይቀነቀናል ያሉት የኤርትራ ጦር ላይ ያነጣጠረ ወንጀል ምን እንደሆነ በውል አልገለጹም። ምንም እንኳን ይማነ በይፋ ባይገልጹም የኤርትራ ጦር ከሰሞኑ በስፋት በሚዲያዎች የተነሳው የተፈጠረውን ውጥረት ተከትሎ በድንበር አካባቢዎች ተከማችቷል የሚል ነው። ይማነ በምላሻቸው ዓለም አቀፍ ሚዲያዎቹ ያቀረቧቸው ሪፖርቶች በቀጠናው ተጨማሪ ሁከትና ግጭትን ለመቀስቀስ ፍላጎት ስላላቸው ነው ሲሉ ወንጅለዋቸዋል። በቀጠናው የተፈጠረውን ግጭት ግጭት የማስቀጠል የማስቀጠልና አዲስ ግጭት የመቀስቀስ ፍላጎት አላቸው ተብለው የተከሰሱት ሚዲያዎች የሚያቀርቧቸው ሪፖርቶች ሐሰት መሆናቸውን የማነ ገልጸዋል። የኤርትራ መከላከያ ሰራዊት በትግራይ ኢትዮጵያ ግዛት ይገኛል የሚለውን ክስ በተደጋጋሚ ውድቅ ያደረጉት የማነ ድንበር አካባቢ መከማቸቱን በተመሳሳይ አስተባብለዋል። ይሁን እንጂ ከሰሞኑ በዓለም አቀፍ ሚዲያዎች ከተሰራጩ ዘገባዎች በተጨማሪ የኤርትራ ጦር በባድመ ድንበር አካባቢ መካናይዝድ ኃይሉን ማስፈሩን የሳተላይት ምስል መረጃዎች አመላክተዋል። በተመሳሳይ ኢትዮጵያ ጦሯን አስፍራለች በተባለችበት ቡሬ ግንባር ቅርብ እርቀት ምክንያት በአሰብ በኩል የጦር እንቅስቃሴ መኖሩን በስፋት እየተነገረ ነው። ከሰሞኑ የኤርትራ ከፍተኛ የጦር መኮንኖች በአሰብ አካባቢ የተለያዩ ሁነቶች ላይ ተገኝተው ስለ ቀድሞ ኢትዮ ኤርትራ ጦርነት ታሪክ ሲያወሩ ሰንብተዋል። ሰሞነኛው የዓለም አቀፍ ሚዲያዎች ዘገባ እንደሚያመላክተው ከሆነ ኤርትራና ኢትዮጵያ ወደ ጦርነት ለመግባት ጫፍ ደርሰው እያኮበኮቡ ነው። ምንም እንኳን ሁለቱ ሀገራት በየፊናቸው ወደ ግጭት የመግባት ፍላጎት እንደሌላቸው በሚዲያ ቢናገሩም መሬት ላይ ያለው የጦር ዝግጅት አስጊ መሆኑን ሚዲያዎቹ በዘገባቸው ጠቁመዋል። የኢትዮጵያና ኤርትራ ውጥረትን ከአባባሱ ጉዳዮች መካከል አንዱ የሆነው የህወሓትና የፌዴራል መንግስቱ ሽኩቻ ተባብሶ ቀጥሏል። የፌዴራል መንግስቱና ህወሓት ልክ እንደ 2013 ቅድመ ጦርነት ወቅት ከመቀሌ አዲስ አበባ ቃላት እየተወራወሩ መቀጠላቸው ስጋቱን ከፍ አድርጎታል። የፌዴራል መንግስትና ህወሓት በገቡት ሰጥ አገባ ቀጥለው ወደ ግጭት የሚገባ ከሆነ የኢትዮ ኤርትራ ጦርነት የመፈጠሩ እድል ሰፊ እንደሆነ እየተገለጸ ነው። ጦርነቱ ከተቀሰቀሰ ከባድ ቀጠናዊ ቀውስ እንደሚያስከትል የጂኦፖለቲካ አዋቂዎች ከወዲሁ እያስጠነቀቁ ነው። በአማራ ክልል ከጠንካራ ውጊያዎች ጎን ለጎን የአድማ ብተና ኃይል ሲመረቅ ውሏል። ከፋኖ ጋር እደራደራለሁ ያሉት አቶ አረጋ ከበደም በአድማ ብተናው ኃይል ምርቃ ላይ ተገንተዋል። በሌላ በኩል ኮሎኔል ደመቀ ዘውዱ ሁመራ ላይ የጸጥታ ኃይሎችን ሲያወያዩ ውለዋል። የፋኖ አማጺዎች በክልል ዘመቻ አንድነት ሲሉ ዘመቻ ማወጃቸውን ተከትሎ በክልሉ ውጊያዎች አገርሽተዋል። ከሸዋ እስከ ወሎ፣ ከጎጃም እስከ ጎንደር በተቀጣጠለው ውጊያ ተፋላሚዎቹ መከላከያና የፋኖ ታጣቂዎች ድል እንደ ቀናቸው መግለጻቸውን ቀጥለዋል። ሁለቱ ተፋላሚ ኃይሎች ስለቀጠለው ውጊያ በየፊናቸው በሚያወጧቸው መረጃዎች አንዳቸው በሌላቸው ላይ ድል ተቀናጅተው በመቶዎች የሚቆጠሩ ተዋጊዎችን መግደላቸውን እየገለጹ ነው። ከዚህ ጎን ለጎን የሰራዊቱ ስልጠናና ምርቃው ቀጥሏል። ለሀገራዊ ተልእኮ በሚመጥን መልኩ ሰልጥኗል የተባለው የአማራ ክልል አድማ ብተና ዛሬ ተመርቋል። በክልሉ ከሚንቀሳቀሱ የፋኖ አማጺዎች ጋር ላለፉት ዓመታት ሲዋጋ የቆየው የአድማ ብተና ኃይሉ አቅሙን እያፈረጠመ ነው እየተባለ ይገኛል። በዛሬው ዕለት አቶ አረጋ ከበደ በብር ሸለቆ አድማ ብተናው ሲመረቅም ኃይላችን እየተጠናከረ ነው ይላሉ። በምረቃ መርሃ ግብሩ ላይ የአማራ ክልል ርዕሰ መስተዳደር አረጋ ከበደ በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ዘርፍ አስተባባሪና የሰላምና ቢሮ ኃላፊ ደሳሌ ጣሰው፣ የአማራ ክልል ፖሊስ ኮሚሽን ኮሚሽነር ደስ የደጀንን ጨምሮ የመከላከያ ሰራዊትና የአማራ ፖሊስ ኮሌጅ የስራ ኃላፊዎች ተገንተዋል። ርዕሰ መስተዳደር አረጋ ከበደ ለዚህ ሀገራዊ ተልዕኮ በመብቃታችሁ እንኳን ደስ አላችሁ የሚል አነጋጋሪ መልእክት አስተላልፈዋል። በተመሳሳይ ኮሎኔል ደመቀ በሁመራ የጸጥታ ኃይሎችን ሰብስበው ሲያወያዩ ውለዋል። ካለፈው ሳምንት ወዲህ በወልቃየት ተከታታይ ውይይቶችን እያደረጉ ይገኛሉ። የውይይቶቹ ዓላማ ደግሞ ወቅታዊ ሁኔታ የተመለከተ ነው። በዛሬው ዕለትም በሁመራ ከጸጥታ ኃይሎች ጋር የተወያዩት ኮሎኔል ደመቀ ዘውዱ በወልቃይት ያለው ሁኔታ እየተጠናከረ መምጣቱን ይገልጻሉ። የማንነት ጥያቄዎች በሰላማዊ መንገድ ይጠናቀቁ ዘንድ ሰላምና ጸጥታን በማረጋገጡ ረገድ የዞኑ የፖሊስ መዋቅር ከፍተኛ ኃላፊነቱን እየተወጣ ነው ያሉም ሲሆን እርስ በእርሳችን በመማማርና በመናበብ የሕዝባችን ጥያቄዎች መመለስ የሚያስችል አቅም መፍጠር ያስፈልጋል በማለት ተናግረዋል። የቀድሞ የአማጺ መሪ በቁጥጥር ስር መዋላቸው ተሰማ። በጎረቤት ሀገር ደቡብ ሱዳን ከፍተኛ የሆነ ውጥረት መስፈኑ ተሰምቷል። ይህን ተከትሎ አገሪቷን ወደ አዲስ ግጭት ያስገባል በሚል ብዙዎችን አስግቷል። የመንግስታቱ ድርጅት በበኩሉ ደቡብ ሱዳን የእርስ በርስ ጦርነት ሊካሄድባት ነው ሲል አስጠንቅቋል። አሁን ላይ በደቡብ ሱዳን ውስጥ ውጥረት ማየሉን ተከትሎ ሀገራቱ ኤምባሲዎቻቸውን መዝጋት መጀመራቸው ነው የተነገረው። የቀድሞ አማጺ መሪና የደቡብ ሱዳን ተቀዳሚ ምክትል ፕሬዚዳንት ሪክ ማቻር በቁጥጥር ስር የዋሉት በዋና ከተማዋ ጁባ ቤታቸው ውስጥ እንዳሉ መሆኑ ታውቋል። የደቡብ ሱዳን ተቀዳሚ ምክትል ፕሬዚዳንት ሪክ ማቻር በጁባ ከተማ በቁጥጥር ስር መዋላቸውን የፓርቲ የውጭ ግንኙነት ኮሚቴ ሊቀመንበር በሰጡት መግለጫ አስታውቀዋል። የፕሬዚዳንት ሳልቫኪር የረጅም ጊዜ ተፎካካሪ የሆኑት ማቻር ሀያ ከባድ የጦር መሳሪያ የታጠቁ ተሽከርካሪዎች በተሳተፉበት ኦፕሬሽን ከቤታቸው ተወስደዋል ሲል ፓርቲያቸው አስታውቋል። ፓርቲው የጸጥታ ኃላፊዎች ይህም መንግስታዊ ድርጊት ፈጽመዋል ሲልም ድርጊቱን አውግዟል። በተጨማሪም ሪክ ማቻር በቁጥጥር ስር የዋሉበት ምክንያት ግልጽ አለመሆኑ መሆኑንም ገልጿል። በደቡብ ሱዳን የተባበሩት መንግስታት ድርጅት ተልኮ ስር ሀገሪቷን ወደ አዲስ ግጭት እንዳያስገባ አስጠንቅቋል። የድርጅቱ ኃላፊ ኒኮላስ ሃይሶም መሪዎቹ ወደ ሰፊ ግጭት መመለስን ለማስወገድ ራሳቸውን መቆጣጠር እንዳለባቸው አሳስበዋል። በተባበሩት መንግስታት ድርጅት እንደገለጸው ባለፉት 24 ሰዓታት ውስጥ ለኪር እና ለማቻር ታማኝ በሆኑ ኃይሎች መካከል ግጭት ተከስቷል። የተፈጠረው ውጥረትም እያየለ ባለበት ወቅት ኖርዌይ እና ጀርመን ኤምባሲዎቻቸውን ለጊዜው ዘግተዋል። ካለፈው ወር ጀምሮ ወደ 50 ሺ የሚጠጉ ሰዎች ናይል አካባቢ መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል ሲል የጀርመን ድምፅ ዘግቧል። ከሳምንታት በፊት ኡጋንዳ የሀገሪቱን ጦር የደቡብ ሱዳን ዋና ከተማ ጁባን፣ እንዲሁም የሀገሪቱን ፕሬዚዳንት ሳልቫኪርን እንዲጠብቅ ልዩ ኃይል መላኳን የሀገሪቱ ጦር አዛዥ ጄኔራል ሞሆዚ ካይኔሮ ጋባ መናገራቸው ይታወሳል። ይህ የኡጋንዳ መንግስት እርምጃ የተሰማው በፕሬዚዳንት ሳልቫኪር እና በምክትላቸው ሪክማቻር መካከል ውጥረት መንገሱን ተከትሎ የተደረሰው የሰላም ስምምነት ፈርሶ ዳግም ወደ ጦርነት ሊገቡ ይችላሉ የሚል ስጋት ማየሉን ተከትሎ ነው። ጄኔራል ጀነራል ካይኔ ሩጋባይ አገሪቱ ጦር ለምን ወደ ጎረቤት አገር እንደተሰማራ ባይገልጹም የፕሬዝዳንት ኪር መንግስትን ተቃውሞ የሚወስድ ማንኛውም እርምጃ ኡጋንዳ ላይ ጦርነት እንደማወጅ ነው ሲሉ በወቅቱ ተናግረው ነበር።